ቆንጆዎቹ ደራሲ ሠርቅ ዳንኤል። ቆንጆዎቹ። ግን ለምንድነው ስሜቱን የሚደብቃት? መውደድን አምኖ መቀበል ደካማነት ነው እንዴ? ከአንቺ ስለይ አእምሮዬ ይረበሽ ጀምሯል፣ ከአንቺ ተለይቼ ሳድር ብስጭትጭት ያደርገኝ ጀምሯል ብሎ ተሸናፊነትን መግለጽ ደካማነት ነው እንዴ? ለምንድነው ዛሬም እንደ ድሮው ቀዝቃዛና ግድ የለሽ መስሎ ለመቅረብ የሚጥረው? ወደደም ጠላ የድሮ አይደለም። ርብቃን ካገኘ ወዲህ ከቀን ወደ ቀን የገዛ ራሱን ለውጥ ተገንዝቦታል። ታዲያ ተሸነፍኩልሽ፣ ወደድኩሽ ብሎ ማለቱ ምኑ ላይ ነው ስተቱ? የመኪናውን ቤንዚን መስጫ ጎነው በመናፈሻው ውስጥ ተሰባጥረው በተተከሉ ዛፎች መሃል ገባ ሸሸግ ብላ ቁማ የነበረች ጥቁር አምስት መቶ አራት ፔዦ በእርጋታ ተነስታ በርቀት ከጀርባው ስትከተለው አላስተዋለም። ለምን እንደምትወደው ፍጹም አይገባትም። እርግጥ መውደድ ያውቃል። ከዛ ውጭ ግን በሰዎች ልብ ጓዳ ውስጥ የሚፈላና የሚገነፍል የሚንተከተክ ትኩስ ስሜት እንደሌለው ከተረዳች ቆይታለች። ግን ትወደዋለች። ወደ ጎን ሰብስባ የያዘችውን የመኝታ ቤቱን መጋረጃ ለቃ ወደ ምግብ ማዘጋጃው ክፍል ገባች። በአራት ማዕዘን ቆርቆሮ ውስጥ ከተቀመጠው የቡና ዱቄት ሁለት ማንኪያ ቀንሳ ጀበና ውስጥ ከጨመረች በኋላ በላዩ ላይ አንድ ብርጭቆ ውሃ ከለሰችበትና ምድጃው ላይ ጣደችው። ውሃ እስኪፈላ ማን ይጠብቃል? አብረው ይንተክተኩ። ዳቦ በስሱ መቁረጥ ጀመረች። ቁርስ ትወዳለች። በተለይ ከዚያ አውሬ ጋር ያደረች ሌሊት ደንደን ያለ ቁርስ ከጥቁር ቡና ጋር፣ አለበለዚያ ከሁለት የአስፕሮ እንክብል ጋር እጅግ አስፈላጊ ነው። አለበለዚያ ራስ ምታቱም አይቻል። ሲወድቅ ሲነሳ ያደረ ገላም ይጎሳቆላል። የገበታ ቅቤ የያዘውን ማቅረቢያ ከማቀዝቀዣው ውስጥ አውጥታ ትሪ ላይ አስቀመጠችውና ቡናው ደጋግሞ ቡፍ እስኪል ታግሳ ከምድጃው ላይ አውጥታ ወደ መኝታ ቤት ተመለሰች። አልጋው ውስጥ ገብታ ትራሱን ከጀርባዋ አደላድላ ትሪውን በጭንና በጭኗ መሀል አስቀመጠችና የቆረጠችውን ዳቦ ቅቤ ትቀባ ጀመር። ቁርስ ሳይበላ አንድ ብርጭቆ ተት ብቻ ጠጥቶ እስከ ምሳ ሰዓት ሲቆይ ድንቅ ይላታል ናቲ። እሷ ብትሆን ፍርክስክስ ብላ ከመሬት በተቆለለች። ነገረ ሥራውና መላ አፈጣጠሩ ሁሉ ግራ ግብት ነው የሚላት። ይህን ያህል ጊዜ አብራው ስትቆይ አሁንም ቢሆን ናትናኤልን አውቀዋለሁ ብላ ለመናገር ትፈራለች። ግን ትወደዋለች። ለምን እንደሆነ ባይገባትም ሳታስበው ሳትጠብቀው ከልቧ ወደዋለች። ጭራው የማይያዝ የማይጠመድ ከእጅ የማይገባ ጋማውን እያመሰ የሚፈነጭ የዱር ፈረስ ነው የሆነባት። ይህን እያወቀች የመጨረሻ ውሳኔዋ ላይ መድረሷ እብደት መሰላት። ገደል ግቢ ብሎ ቢተዋትስ? ኡፍ! በረጅሙ ተነፈሰች። በወፍራሙ ቅቤ የቀባችውን ዳቦ ያለ ርራዬ ግምት አደረገችና ከትኩሱ ወፍራም ቡና በረጅሙ ፉት አለችበት። ነፍሷ መለስ አለች። ከናትናኤል ጋር እንዴት እንደተገናኘች ስታስታውስ ግንኙነታቸው ሲጀመር የነበራት ዓላማና የአሁኑን ስሜቷን ስታስብ ድንቅ ይላታል። ልታጠምደው ተዘጋጅታ ቀርባ፣ እሷ ራሷ እንዴት ልትጠመድ እንደቻለች ጭራሽ አይገባትም። ያደረገችውን ሁሉ የግል ጉዳይ ነው እያለች ራሷን ለማሳመን ብትታገልም ህሊናዋ ሊያርፍ አልቻለም። ቀድማ የዘረጋችውን መረብ ሳትሰበስብ ሌላ መረብ መጣሏ ለራሷ ማስፈርቷታል። ጓደኛዋ ሶስና ባዘጋጀችው የልደት በዓሏ ላይ ነበር ከናትናኤል ጋር የተዋወቁት። አርፍዶ ነበር የመጣው። ወደ ውስጥ እንደ ገባ በግራው ያንጠለጠለውን በስጦታ ወረቀት የተጠቀለለ እቃ ለሶስና ቀብሎ ግራ ጉንጯን ሳማ ደረጋትና ተያይዘው ወደ ውስጥ ዘለቁ። አይኗ የገባውና ለይታ ያወቀችው ገና ከበር ነበር። መረቧን ጣለች። ቀጠን ብሎ ረዘም ያለ ነው። ሰልከክ ያለ ፊቱ፣ ቅንድቦቹና ሽፋሽፍቶቹ እንደ ጎርፍ፣ በአገጩ ዙሪያ ፏ ብሎ ግጥም ያለው ጥቁር ፂሙ በሩቅ ሳቧት። ሶስና እውነቷን ነው፣ አሰበች ርብቃ። ደስ የሚል ልጅ ላይ ነው የጣላት እግዜሩ። አስጠሊታ ፍጡር ቢሆንም ኑሮ ክብሬ ልዬ ሶስና እግራችሁን ይዛ እየጎተተች ወደ እንግዳ መቀበያው ክፍል መሃል ወሰደችው። በክፍሉ ውስጥ የሚተራመሰው እንግዳ አይታያይም። ሁሉም በቡድን በቡድን ጨዋታውን ያቀልጠዋል። ናትናኤል ብዙ የሚያውቀው ሰው ያለው አይመስልም። ቢሆንም የመደናገር ግራ የመጋባት መልክ አልታየበትም። ሶስና እጁን ይዛ እየጎተተች ከጓደኞቿ ጋር ስታስተዋውቀው ዞሮ ዞሮ የሚመጣው እሷ ጋር መሆኑ ታሰባትና ፈገግ አለች። ርብቃ ኬክ ከተቆረሰ በኋላ ነበር የተዋወቁት። ተዋውቃት ርብቃ ትባላለች፣ ጓደኛዬ ናት። ርብቃ፣ አብሬው ነው የምሰራው፣ ናትናኤል ይባላል አለቻት። ሶስና አሁንም እጁን እየጎተተች አምጥታው ናትናኤል ግርማ አላት። እጁን ዘርግቶ አስቂኝ ወሬ እንደሰማ ሁሉ ፈገግ ብሎ በትክክል የተደረደሩ የሚያማምሩ ትናንሽ ነጫጭ ጥርሶች አሉት ርብቃ ዮሐንስ እጇን ዘረጋችለት ጠበቅ አድርጎ ጨበጣት ሶስና ድንገት ወደ ጆሮዋ ጠጋ ብላ ተጠንቀቂ ታዲያ ዱርዬው ነው አለቻትና በሉ ተጫወቱ ብላቸው ከሰው መሃል ተደባልቃ ተሰወረች ዱርዬው ይህ ነበር የምትፈልገው የማስጠንቀቂያ ቃል። ፈገግ አለች ርብቃ። ስምሽን ከዚህ በፊት የማውቀው መሰለኝ አላት ድንገት። በሬዲዮ ሰምተው ይሆናል፣ ጋዜጠኛ ነኝ አ የአፍሪካ ምጣኔ ሀብት። የያዘውን እጇን ጠበቅ አድርገው ጨብጦ አዎ አለች ፈገግ ብላ በሬዲዮ የምታዘጋጀውን ፕሮግራም ስም ያለ ስህተት በመጥራቱ ኮራ ብላ። በጣም ነው የምጠላው እሱን ፕሮግራም። የሰማችውን ማመን አልቻለችም። እንደዚህ አይነት ድፍረት ሲያጋጥማት የመጀመሪያ ጊዜዋ ነበር። መልስ አልሰጠችውም። እጇን ከእጁ ውስጥ መንጭቃ ማውጣት ፈለገች። ነገር ግን ትክ ብለው የሚያዩዋት አይኖቹ አልሰበር አፍታ አልሰጧትም። ብሽቅ አለች በልቧ ትዝ ይለኛል በአንድ ወቅት የብዙሀን ፓርቲ ስርዓትና የኢኮኖሚ እድገት በአፍሪካ በሚል ርዕስ አንድ ተከታታይ ዝግጅት አቅርበች ነበር መላቅጡ የጠፋው ዝግጅት ነበር አላትናትና ይል ርብቃ ንዴቷን ልትቋቋመው አልቻለችም ካልወደድከው ለምን ትከታተለዋለህ ታዲያ አለች ደርዝ ባለው ድምፅ ድምፅሽን ስለመወዶ ይሆናል፣ አለና ድንገት ከት ብሎ ሳቀ። ወዲያው ኮስተር አለና፣ ስራዬ ከአፍሪካ አጠቃላይ ሁኔታ ጋር የሚያገናኘኝ ነው። ስለዚህ ወደድኩትም አልወደድኩትም ፕሮግራምሽ እንዲያመልጠኝ አልፈልግም። በተለይ እንግዶች ጋብዘሽ ቃለ ምልልስ በምታደርጊበት ወቅት አለ፣ ከጎናቸው ካለ ጠረጴዛ ላይ ከተደረደሩት በመጠጥ ከተሞሉት ብርጭቆዎች ሁለቱን አንስቶ አንዱን እያሳለፈላት የሚሰማኝን በግልጽ በመናገሬ እንዳልተቀየምሽኝ እርግጠኛ ነኝ። ትከሻዋ ነቀነቀች፣ ግድ የለኝም የፈለግከውን ብትቀባጥር ለማለት። በምታዘጋጃቸው ፕሮግራሞች እንደተረዳሁት በአመዛኙ ለአፍሪካ ማንሰራራት ዋነኛ ተስፋ አድርገሽ የምትወስችው በአፍሪካ ሀገሮች መሀል ያለውን ግንኙነት ነው። አገሮች በተናጠል ለሚያደርጉት ጥረት ቦታ የሰጠሽው አይመስልም። ትክክል ነህ እውነቱ መራራ ቢሆንም ልቀበለው ስለደፈርኩ ደፈርኩ ነው። ትክክል ነህ። እውነቱ መራራ ቢሆንም ልቀበለው ስለደፈርኩ ነው አለች ርብቃ ለዘብ ብላ። ምንድን ነው እውነቱ? የአፍሪካ ሀገራት ተስፋ የለሽ መሆናቸው፣ ከገቡበት አዘቅት መቼም ቢሆን ሊወጡ አለመቻላቸው፣ ተስፋ ያላት አንድ አፍሪካ ብቻ መሆኗ ነው እውነቱ። አልገባኝም አለ ናትናኤል ቅንድቦቹን አጠጋግቶ ባጭሩ፣ በኔሬሪያ አፍ እንደተባለው የአፍሪካ ነጻነት የሚገኘው በተዋሃደ እንቅስቃሴ ብቻ ነው ጨርሸዋ። አለ ናትናኤል ፈገግ ብሎ። ኔሬሬ ያለው እኮ ያንንም ብቻ አይደለም። ውህደቱ ሊጠናከር የሚችለው በኢኮኖሚያዊ መተባበር፣ የግንኙነት መስመሮችን በማሻሻል በመጨረሻም በፖለቲካ ውህደት ነው መሰለኝ ያለው ኔሬሬ። ለዚህ ደግሞ እያንዳንዱ የአፍሪካ ሀገር በተናጠል የሚያደርገው ጥረት ዋጋ ሊሰጠው ይገባል። የትኛው ይቅደም መሰለኝ ጥያቄው፣ አለች ርብቃ። በስሱ የገጠመቻቸውን ከንፈሮቿን አላቃ። ከምኑና ከምኑ ጠየቃት ናትናኤል። ከኢኮኖሚው ትብብርና ከፖለቲካው ውህደት። ይህማ ግልጽ ነው። የፖለቲካ ውህደት በኢኮኖሚና በሌሎችም ትብብሮች ላይ የሚገነባ ነው። ስለዚህ ያው ኢኮኖሚያዊ ትብብር ይቀድማል። እንደ መጽሐፍ ከሆነ ልክ ነ መሰለኝ። ኢኮኖሚያዊ ጥንካሬና ትብብር ለፖለቲካ ውህደት አንድ መሰረት መሆኑ አያጠራጥርም። ጥያቄው ግን መጽሐፍ ላይ የተጻፈው ሳይሰራ ሲቀርስ፣ የፖለቲካ አቋም ልዩነት በራሱ ለኢኮኖሚው ጥንካሬና ለትብብሩም እንቅፋት ሆኖ ሲገኝስ መድኃኒቱ ምን ይሆናል የሚለው ነው። በአፍሪካ የሚታየው ችግር ይመስለኛል። አተኩራ ተመለከተችው። መልስልኝ እንጂ አለች ናትናኤል ያመነታ ሲመስላት፣ ይገባኛል ይገባኛል። እርግጥ የፖለቲካ አለመጣጣም... ናትናኤል እያመነታ ጀመረ። አንዱ የአፍሪካ ሀገር... አቋረጠችው። ለውጭ አራዊቶች ቅጥረኛ እየሆነ የጎረቤቶቹን ሰላም ሲያውክስ ኢኮኖሚ ሲያደቅስ አልፎ ተርፎ በገዛ አፍሪካውያን ወንድሞቹ ላይ ጾር ሲሰብቅ መድኃኒቱ ምን ይሆናል? የተማሩ የተመራመሩ ቅምጥል የአፍሪካ ልጆች የአፍሪካ ጥቁር አፈር ሲገለማቸውስ ነጭ አፈር ፍለጋ ሲዘምቱስ፣ ጋሻ መከታ መኩሪያ መመኪያ መሪዎቻቸውን በአፍሪካ በዋቃ የጠለቁትን ሊጥ በስዊዝ ባንክ ካልጋገር ነው ሲሉስ፣ ፖለቲካ መድኃኒት መሆኑ ቀርቶ የነ ጎርሶ አይጠግቡ የነ ውጡ አይጠረቁ ጋሻ ጃግሬ አጋፋሪ ሲሆንስ መድኃኒቱ ምን ይሆናል? መጽሐፉ እንደሚለው ትብብር ይሆን? አፈጠጠችበት። ይገባኛል እኮ፣ ችግሮች መኖራቸውማ ያለ ነገር ነው። ግን አለናት ናይል በማን ጀርባ ላይ እየተጨፈረ ያለ ነገር ነው። ወንድም ወንድሙን እያስማማ ከነጩል እየተጋባ ወንድም ወንድሙን እየቸበቸበ ከባዕድ ጡት እየተጣባ አፍሪካ የወሉ ቅምጥ እንደ ባቢሎን ግንበኞች ሀምሳ ቋንቋ ስታንቆረቁር አሽቃባጮች የባዕድ ልጋግ እየላሱ ከእርዳታው ከዳረጎቱ ሲሻሙ ሲስገበገቡ፣ ነገ በዕዳ አንቁርታቸው ሊፈጠረቅ፣ ነገ ያጠለቁት ቁምጣ ሊበጣጠስ፣ ቦላሌ ውርደት ሊያጠልቁ ነገ ደንቆሮ ጥቁር ሊባሉ ዛሬ በገዛ ወንድሞቻቸው ላይ ሲያቃጥሩ ነው። ያለ ነገር ነው ብለን የምናልፈው? ርብቃ፣ አለ ናትናኤል። መቼም አፍሪካዊ ሆኖ የአፍሪካን አንድነት፣ የአፍሪካውያንን ልምላሜና እድገት የማይመኝ ያለ ኑሮ አይመስለኝም። አፍሪካ ብትበለጽቅ፣ አፍሪካ ብትለመልም የእያንዳንዳችን ጓዳ፣ የእያንዳንዳችን ጎተራ ሞላ ማለት ነበራ። ይህ እኮ የሁላችንም ምኞት ነው። ምንድን ነው ምኞት? ፊቷን አጠቆረችበት ወይስ ምኞት በዘር በሰፈር የተከፋፈለች አፍሪካችንን አንድ ያደርጋት ይሆን? የተራቆተ ገላችንን ይሸፍንልን? በራብ የተቆዘረ ሆዳችን ይሞላልን? ወይስ የሸተተ የከረፋ ስማችንን ፍቆ እንደ ዝንጀሮ ከመታየት ያድነን ይሆን? ርብቃ፣ አንጎሌን እያዛቆጥሽ ነው አለ ናትናኤል ፈገግ ብሎ። አፍሪካዊ የሆነ ሁሉ ቁጭት ሳይሰማው ቀርቶ አይምሰልሽ። ድህነቱ፣ ድንቁርናው ውርደት እስከ አጥንቶ የማይጠዘጥዘው እስከ ጅማቱ የማይነዝረው ኑሮ አይምሰልሽ። መውጫው መፍትሄው ጠፍቶት ነው ማዶ ማዶ የሚያየው። ይህ እኔ ስሜት ብቻ አይምሰልሽ፣ የእያንዳንዱ አፍሪካዊ ስሜት ነው። ምክንያቱም ድህነት በወረቀት ላይ በሰንጠረዥና በካርታ የተገታ ሳይሆን በየጓዳችን ሽሩር የምንለውና የምናሞላቅቀው ነው። ምናልባት እኔ ጠግብ ያድር ይሆናል፣ ግን ወንድሜ ወይ እህቴ አለዛም ጎረቤቴ ጾሙን እንደሚያድር አውቃለሁ። አፍሪካ ውስጥ ነው ያለ ነው። በአንድ ጨረቃ ሁላችንም ጠፍተን ማደር እንደምንችል አውቃለሁ። ታዲያ ጠግቤ የምተኛው እንቅልፌ ሰላም ይመስልሻል? ድህነቴን ተሸክሜው ስኖር ትከሻዬ የማይላጥ ሕሊናዬ የማይኮላሽ ይመስልሻል? ጠግቤ መብላት ሻለሁ፣ ይርበኛል። ድሃ ነኝ። ጥሩ መልበስ እፈልጋለሁ፣ ራቆት አለሁ። መናጢ ነኝ። ወንድ ልጄ በስልጣኔ እንዲያድግ ጥራለሁ፣ ይደነቁራል። አልታደልንማ። ሴት ልጄ በእውቀት እንድታብብ አልማለሁ፣ ትሸረሙጣለች ተረግም ያለዋ ይህ ነው ጣይ አፍሪካዊ ነኝ ይህ አይቆረጥም ተያለሽ አይጠዘጥዝም ተያለሽ ይህ አይገተግትም ተያለሽ አፍሪካዊ ደንቆሮ ሆኖ ይሆን ነጮች እንደሚሉት አፍሪካዊ የማይገባው ሩህ ጭንቅላት ሆኖ ይሆን በልቶ መጸዳዳት ይሆን እድሉ ቢከፍቱት የሚሸት እበት ይሆን አንጎሉ በስባሳ መረቅ መግል ይሆን አሞቱ አይመስለኝም አፍሪካ በጊዜዋ የስልጣኔ ጫፍ ነበረች ኮ የግብጽና የማሊ የጋናና የዚምባብዌ የኢትዮጵያ ጥንታዊ ስልጣኔዎች እኮ ተበድረን ያመጣናቸው አምጡ መልሱ ስንባል የመለስ ናቸው አልነበሩም። የእኛው የራሳችን የአፍሪካውያን ነበሩ፣ የጥቁር ንጥር ስልጣኔ ነበሩ። ታዲያ ዛሬ ምን ነካን? እንዲያ ከሆነ እኛም ሰውነን ማለት ነዋ። ዛሬም ብንማር የምናውቅ ብንሰራ የምናድግነን ማለት ነዋ። ታዲያ ምን ነካን? ምንድነው እንቅፋቱ? ማነው ጠላታችን? ርብቃ፣ አፍሪካውያን ጠላታቸው ማን እንደሆነ አተውት ይመስልሻል? እርዳታ እያሉም ሲያሽቆጠቁጡን! ሆ ሻሞ እያሉም ሲያናክሱን፣ እኔ ሻል እኔ ሻል እወደድ ባይ አሽቃባጭ ሲያደርጉን፣ ብድር ብድር እያሉም በዳ ሲዘፍቁን፣ እዳችሁን ውለዱ እያሉ ሀብታችንን ሲዝቁ ወገባችንን ሲያደቁን፣ ዘር እያቋጠሩ ጦር እያስታጠቁ እርስ በራስ ሲያናቁሩን፣ መልሰው ዲሞክራሲ ላይ ቆማችሁ ተጫናችሁት ሲሉ ሲዘባበቱብን፣ ማንም ጭቃውን ሲለድፍብን የገበያ ድንጋይ ሲያደርገን የማይቆረቁረኝ ይመስልሻል? ናትናኤል ቀጠለ። ርብቃ፣ አፍሪካውያን ጠላታቸው ማን እንደሆነ አተውት ይመስልሻል? ማርና ወተት ከአንደ በታቸው እያንጠባጠቡ በጉቦና በምልጃ ማብሰያ ድስት ጥደው ሲያቁላሉን፣ ነጭ አተያቸው ጥቁር አተያቸው ቡራቡሬ ኬክ ገላ ተንቧኪዎች ከምብርታችን ቁመው ሲወጠቡቱን፣ የባዕድ አተያቸው የኛ የእኛ አተያቸው የባዕድ ሸለመጥማጥ እስስቶች ከእኛው ዘርፈው ነጭ ሲሆኑብን፣ በስልጣን ኮርቻቸው በፖለቲካ ልምጫቸው ሲኮረኩሩን፣ ቼ እያሉ ሲጋልቡን ውስጥ እግራችንን የማያቃጥለን ውስጥ እጃችንን የማይለበልበን ይመስልሻል? መውጫው ስለጠፋብን ነው። ቢያሰምጠን ካንደበታችን ቢደርስ ዙሪያው ቢጨቀይ ነው ባሻገር ማተኮራችን የቆምንለትን ዓላማ እያየ እንዳላየ እየሰማ እንዳልሰማ መምሰላችን ለአንድ አፍታ አተኩሮ ተመለከታት። ማነሽ ርብቃ? ለምን የዚህ አይነት ርዕስ አንስተሽ ሰላም ታደፈርሻለሽ? መድኃኒቱን ነገረኝና ርዕስን ቀይር አለች። ርብቃ ፈገግ ብላ ለአፍሪካ ኢኮኖሚያዊ ውድቀት መልሱ ቅንጅት ያለው እንቅስቃሴ መሆኑ እኮ እርግጥ ነው፣ ግን ይህን ቅንጅት እንዴት ልንፈጥረው እንደምንችል አላውቅም። ይሁን እንጂ ይህን ቅንጅት አንቺ እንደምታስቢው በአንድ ጀንበር መዳፋችን ውስጥ ልናስገባ የምንችለው አይመስለኝም። ጊዜ ጊዜ እንላለን። ዲሞክራሲና ጊዜ እንፈልጋለን። ይበልጥ መማር፣ ይበልጥ ማወቅ አለብን። አገሮች በተቻላቸው ግንኙነታቸውን ማዳበር አለባቸው። እርግጥ ለዚህ የጋራ መድረክ ያስፈልጋል። ያ ብቻ አይደለም፣ አገሮች ጥቃቅንና ግዙፍ ቅራኔዎቻቸውንም ማቻቻል ይኖርባቸዋል። እንዴት አትበኝ፣ አላውቅም። እውነቱን ንገረኝ ካልሽ በዚህ ርዕስ ላይ ብዙ ማውራት አልወድም፣ ምክንያቱም መልስ የማይገኝላቸው በርካታ ጥያቄዎች አፋጥጡኛል። ስለዚህ ጉዳዩ እንደማይነካኝ ሁሉ ትከሻዬን ነቅንቄ ማለፉን እመርጣለሁ። እንጃ ብቻ ምን ማድረግ እንዳለብን አላውቅም። ወደ አንቺ የሬዲዮ ፕሮግራም የመጣ እንደሆነ ደግሞ አሁንም ተረዳርቶ ቅንጅት ባለው መልክ መስራት ነው። በእኔ በኩል አለፍ አለፍ እያልን እየተገናኘን እንዲህ ብንወያይ መቼም ያቅሜን ከማድረግ አልቆጠብም። ለምሳሌ ነገ ማታ እራት ብጋብዝሽና፣ ፈገግ አለ ናትናኤል። ኮሚክ ነህ፣ እንዳለው በማግስቱም ባይሆን በሳምንቱ ተገናኝተው እራት ጋበዛት። ስለምታዘጋጀው የሬዲዮ ፕሮግራም ግን ብዙም አልተወያዩም። ሳይታሰብ ሌሎች በርካታ የመወያያ ነጥቦች ተፈጠሩ፣ አስቸኳይ ጉዳዮች። ከዚያ ወዲያም ቢሮዋ ድረስ ስልክ እየደወለ ቀጠሮ እየያዙ ግንኙነታቸውን ቀጠሉ። ርብቃ እንዳጠመደችው የተረዳው ወዲያው ነበር። መቼ እንደተጠመደች ግን ጭራሽ አታስታውስም። እርግጥ መጀመሪያ ባየችውም ሰዓት ደስ ብሏታል። ናትናኤል አይን የሚገባው እንድ ነው። ግን አላማዋ ሌላ ሁኖ ሳለ አሁን የሚሰማት ጥልቅ ስሜት እንዴትና መቼ ሊፈጠርባት እንደቻለ አይገባትም። እሷ ማመን የማትፈልገውን ያህል እያፈቀረችው መጥታለች። እሱን መውደዷ ከዓላማዋ ጋር ሊጋጭ ይችላል የሚል ስጋት ቢያድርባትም ራሷን ለመቆጣጠር አልቻለችም። የሚጨንቃትና የሚረብሻት ነገር ቢኖር የናትናኤል ግዴለሽነት ነው። እርግጥ አልጋ ውስጥ የሚወዳደረው የለም፣ ግን ሰው አልጋ ውስጥ አይኖርም። ናትናኤል ደግሞ ከዛ ውጭ የሌላን ፍጡር ወዳጅነትና አርነት የሚሻ ሰው አይመስልም። እንዳልተገራ ፈረስ ያንን አሞሌ ይዛ ስታባብለው ይቀርባታል። ጋማህን ልጨብጥ ስትለው ይደነብራል። ከእሱ ጋር መስማማት ብችል እንኳን እነ ሶስናን የማሳመኑ ጥያቄ ቀላል አይደለም። ከመጨረሻ ውሳኔዋም የደረሰችው ለዚህ ነው። በየትኛውም አቅጣጫ ተጠያቂ ወይም ተወቃሽ አትሆንም። መቼስ አጋጣሚ ሆኖ ሆነ። ስለዚህም መጋባታቸውም ምርጫ የሌለው መፍትሄ ሆኖ ተገኘ። ስለሆነም ያላትን ብቸኛ ምርጫ ወሰደች። የሁሉንም ወገን አፍ ሊዘጋ ይችላል ብላ ያሰበችውን እርምጃ ነበር የወሰደችው ናትናኤልንም ጨምሮ። አለበለዚያ ለጋብቻ ያለውን ጥላቻ ስታጤን እርብቃ ከዚህ በፊት የተናገርኩ መሰለኝ። ጋብቻ ጊዜው ያለፈበት ጥንታዊ ልማድ ነው፣ ጎጂ ባህል አላት። አንድ ቀን እንደ ቀልድ ለምን እንደማይጋቡ ስትጠይቀው እና፣ እስከ መቼ እንንዘላዘል ነው የምትለው? ቆጣ ለማለት ሞከረች። የተጋቡ ምን ያደርጋሉ መሰለሽ? ያው እንደኛው መንዘላዘል ነው እኮ። ናትናኤል፣ እኔ ትዳር ይዤ ልጆች ወልጬ መኖር ነው የምፈልገው። ታዲያ ለምን ባል አታገቢም? አንተ ባል መሆን አትችልም፣ አባት መሆን አትችልም። ርብቃ፣ እኔ ወደዚህ ጨካኝ ዓለም ምንም የማያውቁ ህፃናትን የሚያመጣ ድፍን ልብ የለኝም። ልጅ መውለድ አልፈልግም። በመጀመሪያ እንደ ብዙ ወንዶች ነጻነቱን ከመውደድና በትዳር ዓለም የሚገጥመውን ኃላፊነት ከመፍራት የመነጨ ይመስላት ነበር። በኋላ ግን ትዳርን ከልቡ እንደሚጠላ እየተረዳች መጣች። ታማኟ ነው፣ ለዚህ ደግሞ ሙሉ በሙሉ እርግጠኛ ነች። ነገር ግን በፊርማና በድግስ ከእርሷ ጋርም ሆነ ከሌላ ሴት ጋር መተሳሰር እንደማይፈቅድ እየተገለጸላት መጣ። ፍቅሯ ፍርሃትና ስጋት እየወለደ የመጣውም ከዚያ በኋላ ነው። ተጨማሪ ጭንቀት የሚፈጥርባት ደግሞ ከናትናኤል ጋር ያገናኛት ምክንያት ነው። ምን ይሉኛል እነሶስና? ሁሉም የፈለጉትን ይበሉ፣ ወደድኩት፣ ወደደኝ፣ ተጋባን በቃ ብላ ስታስበው ነገሩ ጭንቅ ጥብብ ያደርጋታል። ርብቃ ከአልጋዋ ተነስታ ቁርስ የበላችበትን ትሪ ይዛ ወደ ወጥ ቤት ገባች። ትሪውን ማጠቢያው ላይ አስቀምጣ ወደ መኝታ ቤት ተመለሰች። ቶሎ ልብሷን ብትቀያይር ይሻላል። ተመላላሿ ቤት አጽጂ ሴት ከመጡ ማልጎምጎማቸው አይቀርም። አቤት ጥድፊያቸው! የቤቱን ወለል የመኝታ ቤቱን በር እየከፈቱ እየገቡ ቤቱን ላጸዳ ብዬ የሚሉት ፈሊጣቸው ታወሳት። ቢነገራቸው የማይገባቸው አብ ግን ቶሎ ለባብሳ ብትቆይ ይሻላታል። እላዩ ላይ የደረበችውን የሌሊት ልብስ አውልቃ ወደ አልጋው ግርጌ ወርወር አደረገችውና ራቁቷን ወደ ፊት ራመድ ብላ መስታወቱ ፊት ቆመች። ፍረደኝ አንተ፣ እዚህ ጠብቀኝ ደርሼም መለሳለሁ አትለው ነገር እድሜዋም አብሯት ያቶ ሶትሷል ዘልዛላ እያንዳንዷ ፀሐይ ወጥታ በጠለቀች ቁጥር አንድ ቀን እንዳረጀች ይሰማታል። ሰላሳኛ ዓመቷን ልትቀበለው የቀሯት ሁለት ጥቃቅን ዓመታት ብቻ ናቸው። ስታስበው ይዘገንናታል። ራቁት ገላዋን በመስታወት ውስጥ ተመለከተችው። ያው የድሮው ይመስላል። ጥምጥም ያለ ገላ፣ ቀና ቀጥ ያለ ትከሻ፣ ሸለግ ያለ ሆድ፣ ሞላ ሞላ ያሉ ጭኖች ድንገት ጡቶቿን በሁለት እጆቿ ያዝ አደረገቻቸው። ከወትሮ ይልቅ ለስለስ ያሉ መሰላት። ምናልባት መስሏት ይሆናል። ግን ደግሞ ሊሆንም ይችላል። ወሳኙ ጊዜ ነው። ከጥቂት ዓመታት በኋላ ጭራሹን ይሞቀሙቃሉ። የገዛ ሐሳቧ አሸማቀቃት። ጡቶቿን ቶሎ ለቀቅ አደረገችና ቀኝ እጇን ወደ ታች ሰደደችው። ዙሪያውን ዳበሰችው። ሆዷ ከፊት ባይገፋም ጎንና ጎኗ ደንደን ያለመሰላት መሰላት። እስካሁንም አለማስታወቁ ቁመት ስላለኝ ነው ብላ አሰበች። ግን ትክክል ውሳኔን ያደረግኩት ራሷን ጠየቀች። የራስሽ ጉዳይ እየነገርኩሽ፣ በገዛ እጅሽ ያመጣሽ ነው ቢለኝስ? ፊቷ ቅጭም አለ። የፈለገውን ያህል ግድ የለሽውን ግን ጨካኝ አይደለም ናቲ። አይጨክንም በፍጹም ብትነግረው ነው የሚሻለው አውቃ እሱን ለማጥመድ እንዳደረገችው ማወቅ የለበትም እሷ ራሷ እንደተደናገጠች እንዳዘነች ሁና ነው መቅረብ ያለባት ከቻለች ማልቀስ አስወርጅው እንደሚላት በፊቱንም አውቃለች ይህን ያህል ጊዜ ደብቃ የቆየችውም ለዚህ ብላ ነው ካሁን በኋላ ግን ምኑን ትደብቀዋለች ውሎ አድሮ ራሱ ዚና ያለውት ማለቱ አይቀር ያበጠው ይፈንዳ። እሺ ብሎ ከተቀበላትም ተመስገን። አንጋባም ልጃችንም ዲቃላ ይሁን ካለም አይልም። በፍጹም አይልም፣ አለች ርብቃ፣ ሳይታወቃት ጮሃ። የመኝታ ቤቱ በር ሲከፈት ደንግጣ ዞረች። ሰአሊለነ ቅድስት ራቁቷን ሲያዩዋት ፊታቸውን ወደ ኋላ መንጭቀው ተመለሱና የበረገዱትን መዝጊያ ዘጉት። ተመላላሽ ቤታጅዋ ቆንጆዎቹ። ደራሲ ሠርቅ ዳንኤል ቆንጆዎቹ